ሰላም ሰላም እንዴት ናችሁ! ደህና ናችሁ ወይቶች? ደህና፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ትናንትና ብዙ ነው ዛሬ ትናንትና

ሌላ አስታውቅ ነገር እናቶች ሰብስክራይብ እያደረጋችሁ ሸር እያደረጋችሁ ለብዙ ሰዎች እንዲደርስ በተለይ ደግሞ አበረታቱም። እንደዚህ የፍቅር ታሪክ ወይም ደግሞ ታሪካችን ሌሎች ያስተምራል የምትሉት ነገር ካለ በቮይስ አስቀምጡ። ግን ምን ያገር አድግ አቀርብላችኋለሁ ማለት ነው ብዬ አስተያየትም ማለ አስተያየት ተቀበላለሁ ማለት ነው። እቴ የአሁኑ ትዳር ውስጥ ትገቤ ማለት ነው የእሱን ቤተሰብ የሰላም አይሰጡሽም። ሁለተኛ ነገር ደግሞ ያው እሱ ቀይሮ እንትን ቢል ደግሞ የእሱ ቤተሰቦች ብዙም ሰላም አይሰጥም። ብዙም አይደለም ከባድ ነው። የአንቺ ቤተሰብ ቀይሮ ደግሞ የእሱ ሰላም አይሰጡትም። ተዳራችሁ የተፈጠረበት ነው የሚሆንባችሁ። እና እንደዛ ከሚሆን በዛ ላይ ደግሞ ልጅ የሚባል ነገር ሲመጣ ልጁን ምን ይባላል ክርስቲያን የሆኑ ሙስሊም የሆኑ ሙስሊም የሆኑ ማንኛውም ሃይማኖት ሊሄድ ልጅ የሚይዘው። ስለዚህ ለልጁ ተማወዛገብ እንደኔ ማለት ነው። እንደኔ ሌላ ሰው አላቅም እንጂም በሃይማኖት ሻኔ በሃይማኖት የሚለው ነገር አይመስሉም። ለምን በኋላ ልጁ ላይ የሚፈጥረው ነገር ስላለ ማለት ነው። ሃይማኖቱን እሱን ይቀይርና በቃ ዜና ሁ በሰላም እየኖሩ ማለት ነው። ሶስት ልጆች ተወለዱ። እሱም ሃይማኖቱን እሷን ወዶ እየኖረ እያለ ግን በመሀል ጣንቃ የተሰጋገባቸው አንቺ ሃይማኖቱን አስቀይራሽ እንደዚ ኮሚክ በጣም ሰላም ያሳጧት ነው። ከዚያ ሄዱ ደግሞ ሲመኩት ምንችሉት ምንችሉት ወዴት ይመለሳል ወደ ቀድሞ ሃይማኖቱ ማለት ነው። ከዛ ሲመለስ ኑሯቸው ተበጠበጠ። ንብረታቸው ሁሉ ነበራቸው፣ ደህና ነው። ወዲያው የነበሩ ያ ሁሉ ተበታተ ነው። በቃ ጎዳና ላይ ወጡ ማለት ትችላላችሁ። ያን ምላችሁ እውነት ነው፣ የማውቀው ታሪክ ስለሆነ ማለት ነው። ስለዚ እንደኔ ሃይማኖት ሽን ባትቀይል፣ አንቺም ሃይማኖት ሽን በሚመስልች ሰው ጋር ብትገቢ ወይም ጓደኛ ብትይዙ፣ ያን ነው የሚያፍርሽ። ለምን እንዶ ታውቂያለሽ፣ በኋላ ህይወትሽ እንደማይሆን ስለማውቀው ስለዚህ ደሞ እኛ ከእርሱ ከባድ ነው። ስለዚህ ሃይማኖታችንን እኛም ቤተሰቦችን እንደሆኑ በሱ እንትን አይሉትም፣ ሰላም አይሰጡትም። እና ቅዳርሽ ከሚበጠበጥ ከቤተሰብ ደግሞ ተለይተሽ መኖር አትችልም። ነገ የሆነ ችግር ቢመጣብሻ ወንድን አመሽደሽ ወይም ደግሞ ሴትን አምና ነገ በጣም ብዙ ነገር ቢመጣ ነገ ጎናችንን ቆሞ ማነው? ቤተሰብ ነው። ስለዚህ ይህንን ከማድረጋችን በፊት በጣም ማሰብ ይሄ ከመሆኑ በፊት ማስተዋልን ማሰብ አለብን። ደግሞ እኔ ይሄ የራሴ አስተያየት ከኔ ላይ ማትት በጣም ብዙ ማለት ነው። እህቶች ደግሞ አበረታት፣ ሰብስክራይብ ላይክ ሸር አድርጉልኝ፣ ለብዙ ሰዎች እንዲደርስ እና አስተማሪ ታሪክ አለን የምትሉ ልጆች ቮይስ አስቀምጦላይ ቁጥር ደግሞ ከፈለጋቸው ቁጥር አስቀምጥላቸዋለሁ። ወይም ደግሞ በኮሜንት እኛ ላይክ በሉኝ፣ እኔ ሀይላችሁና እና አወራችኋለሁ ማለት ነው። አጠራርጌ አቀርበዋለሁ። አስተያየት እንትን ፈልጉም ከሆነ እንወያያለን ማለት ነው። አሁን ቪዲዮው እየታየ ላይ ስለሆነ ስለሆነ አጠራጠር እያደረኩ ነው የማቀርበው ማለት ነው። ለወደፊቱ ደግሞ ማስተካከለው ነገር ካለ አስተካከላለሁ። ኮሜንታችሁን እጠብቃለሁ። ላያታችሁን ደግሞ እናንተም የምትባት ነገር ካለ ከምታወቁት ነገር ምክራችሁን ለግሷትላችኋለሁ። ወዳችኋለሁ። ሰብስክራይብ ላይክ ሼር አድርጉልኝ። ቻው።